ሰላም ፕሮግራም የተከታታዮች፣ ዛሬ ደግሞ ይዤላቸው የቀረብኳቸው የፍየሎች እርባታን በምናረባበት ወቅት በምን መልኩ ማርባት ያለብን፣ ፍየሎችን ስንገዛቸው ከሌትሮ መግዛት ያለብን። ዛሬ ይዘን የቀረብናቸው ፍየሎች ከወደ አርባ ምንጭ ሳውለ ከተማ ላይ ያሉ ፍየሎቻቸው። ግን እነዚህ ፍየሎች ቁመታቸው አጠር ለም ቆዳቸው እጅግ በጣም የሚያብረቀርቅ የሰውነታቸውን አቋም በጣም ጥሩ ይሆኑ። እንዴት እንደዚህ ልመጦች አሉ? እንዴት አድርገን ነው እነዚህን ፍየሎች የመረጥናቸው? ለምን ከወደ አርባ ምንጭ ዋና ከተማ ላይ ዝርያ መምረጥ ፈለግን? የዚህ ደንበኛ እነዚህ ፍየሎች ሲመርጥ የዛ አካባቢ ልጅ ነው። ስለዚህ እዛ አካባቢ ላይ ያሉ ፍየሎችን በምን መልኩ መንከባከብ አለብን አካባቢ ላይ በበሽታ መልኩ ወረርሽኝ መልኩ በሽታዎች ካሉ ምን አይነት ህክምና መስጠት አለብን? እነዚህ ፍየሎች በቀላሉ እንዲደልቡልን ምን አይነት የአመጋገብ ስርዓት እንከተላለን? የፍየሎችን ቤት በምንሰራበት ወቅት በምን መልኩ ነው የምንሰራው? እንዴት አድርገ ነው የምንሰራቸው? በበሽታ ምክንያት እንዳይጎሉ ምን አይነት የጸረ ተህዋስያን መድኃኒትን እንሰጣቸዋለን? ምን አይነት የህክምና ክትትል እናደርጋለን? ምን አይነት ቫይታሚኖችን እንሰጣለን? እነዚህ ፍየሎችን የህክምና ክትትልና የአመጋገብ ስርዓት በደንብ ባላደረግን ቁጥር ለከፍተኛ ኪሳራ እንደረጋለን። እንደዚህ ኪሳራ ውስጥ እንዳንገባ ምንድን ነው ማስራት ያለብን? ምንድን ነው መጠንቀቅ ያለብን? ሚልትና ሌሎችን ተዛማች ነገሮችን በ እርባታው ባለቤት ጋር የምናደርጋቸው ቀለል ያሉ ውይይቶች አሉ። እነዛ ምን ይመስላሉ? ፕሮግራሙ ይጠቅማል ካላችሁ ለጓደኞቻቸው ሼራሉ። ሀይል ነኝ የእንስሳት ሐኪም መልካም ጊዜ ነውላችሁ። በቀጥታ ወደ እርባታው ይዣቸው ይሄዳለሁ። እነዚህ ፍየሎች ምን ይመስላሉ? እናንተ ከዚህ ደግሞ ምን ትማራላችሁ? ብዙ ሰዎች ስለ ፍየሎች እርባታ የሚጠይቁ በርካታ ጥያቄዎች አሉ። በተለይ ወደኛ ማዕከል መጥተው ስልጠናውን ለሚቀጥሉት አራት ቀን ከወሰድ በኋላ እንክብካቤው ምን መምሰል አለበት? ምን አይነት የአመጋገብ ሂደት እንከተላል? የክትባት አሰጣታችን ምን ይመስላል? እንዴት ያሉ ቫይታሚኖች የሚሰጠው፣ እንዴት ያሉ አንቲሜቲኮች የሚሰጠው፣ እንዴት ያሉ ብሮድ ስፔክተር መድኃኒቶችን የምንጠቀማቸው፣ በቀላሉ ሲወፍራሉ አብረን ምናየው ይሆናል። ስለዚህ እነዚህ የምናያቸው አርባ ምንጭ ሳውላ ከተማ የሚኖሩ የዛ አካባቢ ፍየሎች ናቸው። እንግዲህ ይዋቸው እስኪ ሰውነታቸው እንዴት እንደሚያብረቀልቅ እነዚህ እያንዳንዳቸው ቁመታቸው አጠር ቢሄድም፣ ሰውነታቸው ግን ታፋቸው፣ እጅግ በጣም ከፍተኛ ኪሎ የያዙ የስጋቸው መጣፈጥን የሚነግሩ የኋላ እግሮቻቸውን የታፋ አቀማመጣታቸሁ ነው፣ የሽንጣቸውን አሞላል ይሄን ፍየል አሁን ይሉት እስኪ እንዴት ጥቦት እንደሆነ በዚህ ኪሎቸው ምን ያህል ኪሎ የሚመዝ ይመስላል? እሱ አሁን እንደሚነግረኝ ከሆነ የኪሏቸው ይዘት በጣም ከፍተኛ ነው። ቁመታቸው አጠረ ቢለን፣ ከፍተኛ ጡንቻ፣ ከፍተኛ ስጋ አላቸው። እንደዚህ ዓይነት ፍየሎችን ነው ስንመርጥ። ከመረጥናቸው በኋላ ደግሞ የት አካባቢ ነው የምናረባቸው? ምንድን ነው የምናበላቸው? ምንድን ነው የምናቀርብላቸው? የቤታቸው አሰራር ምን ይመስላል? ጥሩ አየር ዝውውር አለ የምናመጣበት ቦታ ምንም እንኳን ከአርባ ምንጭ አየር ቀይረው ወደዚህ ወደ እርባታ ቦታ ላይ ሲመጡ ምቹ ሁኔታ መፍጠር አለብን። እነዚህ ለምንድን ነው የሚያኩት? ለምንድን ነው የሚስሉት? ኪሏችሁን እስኪዩት፣ የጡንቻ አቀማመጣችሁን፣ የታፋ አቀማመጣችሁን የምንገዛቸው ፍየሎች ጥሩ ሰውነት ያላችሁ ከገበያ ከገበሬው መርጠን ነው መግዛት ያለብን። አሁን ይሄ አርቢ እንደነገረኝ ከሆነ አንድ አርባ ምንጭ ከተማ ላይ የሚኖር አንድ ገበሬ በቤት ውስጥ ቢያንስ ይሄ ግለሰብ ያመጣው ዘጠና አምስት የሚሆኑ ፍየሎችን ከአንድ ግለሰብ ነው የገዛው። እዚህ ላይ የምናየው ያ አካባቢ ምን ያህል ለፍየሎች እርባታ ምቹ ነው። እዛ አካባቢ ላይ ሄደን ፍየሎችን ስንገዛ እጅግ በጣም ጥሩ የሆኑ በሽታ መከላከል የሚችሉ ጥሩ ሰውነት ያላቸው ጥሩ ስጋ ያላቸው ስጋቸው ላይ ከፍተኛ ፕሮቲን ያለው ቫይታሚን፣ ካርቦሃይድሬት ለሰው ልጅ ተስማሚ ሆንን የስጋ ይዘትን የያዙ ፍየሎች ናቸው። እነዚህ ፍየሎች አብዛኛው ጊዜ ምን ይበላሉ? እዛ አካባቢ ብዬም ጠየቁት። ለሱ አብዛኛው የሚበሉት የበቆሎ አገዳ ወይም ደግሞ በቆሎ ራሱ በደንብ ይፈጭላቸዋል። እንዲሁም ደግሞ የሩዝ ገለባ ወይም ደግሞ ሩዙ ራሱን እንዲበሉ ይደረጋል። አያችሁ ሽንጣቸው እንዴት እንደሚሞላ። ቁመታቸው አጠር ቢልም ገላቸው በጣም ያብረቀርቃል። በመኖሪያ ቤታቸው ውስጥ ደግሞ ቅዝቃዜ እንዳይጎዳቸው ምን እናደረግላቸዋለን? ሰጋቱራ ወይም ደግሞ ገለባ በደንብ ዘርዘር አድርገን እናደረግላቸዋል። ለምን ምንድን ነው ይሄ፣ ነው አካባቢን ቀይሮ ሲመጡ አካባቢ የአየር ንብረት መቀየር፣ ከፍተኛ ሰዓት ከፍተኛ የሚተንፈሻ ችግር፣ ከፍተኛ ማስነጠስ ሊከሰት ይችላል። እነዚህ ነገሮች እንዲከላከሉ ነው ይሄ ቤት ውስጥ ርብራ በምናረገው። ፍየሎችን የምናረባ ሰዎች በዚህ መልኩ ነው ፍየሎችን ማርባት ያለብን። የቤታቸው ዝውውር ቁመቱ ስንት መሆን አለበት? ከአንድ ሜትር ቁመት በላይ ዙሪያው መሆን አለበት። ጥሩ የአየር ዝውውር የሚገባበት የሚናፈስበት መሆን መቻል አለበት። የፍየሎች መብያ ደግሞ ለብቻቸው መሰጠት አለበት አለበት እዛ አካባቢ ላይ ደግሞ ምን መቅረብ አለበት? ውሃ መቅረብ አለበት። ፍየሎች በፈለጉት ሰዓት በፈለጉ ጊዜ በቀን ሶስትም አራቴም ፍየሎች ውሃ ሊጠጡ ይገባል። ግን ደግሞ ውሃ እንዲጠጡ ደግሞ ምን ማድረግ አለብን? ጠዋት ላይ ምግባቸውን ከበሉ በኋላ ጥሩ የፀሐይ ብርሃን እንዲያገኙ ወደ ውጭ እናወጣቸዋለን። ለምንድነ ውጭ የምናወጣቸው ነው የተለያዩ ቅጠላቅጠሎች እንዲበሉ ከዛ ከቀጠላቀጠሎች ላይ የሚያገኟቸው በርካታ ንጥረ ነገሮች ስላሉ እነዚህ ንጥረ ነገሮች ለሰውነታቸው ለስጋቸው መጣፈጥ እና የእኛ ገንዘብ ደግሞ ከፍተኛ አቅም እንዲያገኝ ያደርጋል። ስለዚህ ሁልጊዜ በቤት ውስጥ ማኖር ብቻ ሳይሆን ተፈጥሮ የፀሐይ ብርሃንን ከፀሐይ ብርሃን የተለያዩ ቫይታሚኖች፣ ንጥረ ነገሮች እንዲኖ ያገኙ ያደርጋል። በነገራችን ላይ ፍየሎች በቫይታሚን ኬ እጥረት ይነስራቸዋል። እንስሶች በአብዛኛው እጥረቱ እንዲነስራቸው ያደርጋል። ከዚህ ከተፈጥሮ ምን ያገኛሉ ማለት ነው ይህን ንጥረ ነገር ያገኛሉ። ይሄ ንጥረ ነገር ለምን ይጠቅማችኋል? ለአጥንት መጠንከር፣ ለስጋቸው ይዘት እንዲሁም ደግሞ ጤነኛ እንዲሆን ያደርጋል። ስለዚህ ሁል ጊዜ አያችሁ የገዛቸው ሽንጡ ገላቸው በጣም ከማብረቅረቆ የተነሳ ሙልት ያሉ ናቸው። ገላቸው ላይ መዥገሮች ሉ ጸጉሯቸው የላመ ነው። ስለዚህ ሁል ጊዜ ይህ እርባታ ባለንብረቱ ፍየሎችን ሲገዛቸው በዚህ መልኩ ነው የገዛቸው ገበያ ላይ ገብቶ ጸጉሯቸው የላመ የማያስነጥሱ የማይስሉ ተቅማጥ የሌለባቸው ሽንታቸው ላይ የመሽናት ሬናል ሲስተም ፕሮብሌም የሌለባቸው ብዙውን ጊዜ ፍየሎች በረዥም መንገድ ሲሄዱ ሬናል ችግር ይኖርባቸዋል። ስለዚህ የዛ ችግር የሌለባቸው ጤነኞቹ ሆኑ፣ ሙቀታቸው የተስተካከለ የአተነፋፈስ ስርዓት ችግር የለባቸው፣ አፋቸው ላይ ምንም አይነት ቁስለት የሌለ፣ አይናቸው ላይ ምንም አይነት እባጭ የሌለ፣ እግራቸው ምንም የማያነክስ እነዚህን ሁሉ ገበያ ውስጥ ገብተን ማየት መመልከት መቻል አለብን። ለምንድን ነው ይህንን የምናደርገው ነው? በአብዛኛው ጊዜ በሀገራችን ኢትዮጵያ በተላላፊ በሽታዎች አሉ። እንደ ኦርፍ ፍየሎችን ያጠቃል፣ ፒፒአር ፍየሎችን ያጠቃል። ጋስትሮ ኢንተስታናል ፓራሳይቶች አሉ፣ አንትራክስ አለ፣ ፖክስ አለ ፓስቴሮሎሲስ አለ። ረዥም መንገድ እንስሶችን ይዘን ስንመጣ ለዚህ በሽታ ይጠቃሉ። ስለዚህ ከዚህ በሽታ ነጻ እንዲሆኑልን ምን ማድረግ አለብን? የገቡ ቀን የመጀመሪያው ቀን እንደገቡ የተለያዩ አንቲ ሄልሜቲኮችና አንቲባዮቲኮች እና ቫይታሚኖችን ልንሰጣቸው ይገባል። እነዚህ ነገሮች ለምንድን ነው በሰውነታቸው ውስጥ የሚያስፈልጉት ነው። ፍየሎች እንደምታውቁት ረዥም መንገድ በሄዱ ቁጥር የአካባቢ ለውጥ ሲቀይሩ ሰውነታቸው ይደነግጣል። ለተለያየ በሽታ ይጋለጣሉ። ከነዚህ በሽታዎች ነጻ እንዲሆኑና በእግረ መንገድ 18 ሰዓት አስራ ሁለት ሰዓት አስራ ስድስት ሰዓት ሲጓዙ ብዙ ኢነርጂ ሉዝ አድርገዋል። ያንን ነገር እንዲያካክሱ ምን እንሰጣቸዋለን? ቫይታሚን ቢ እንሰጣለን። ይሄ ለምን ይጠቅማቸዋል? ብዙ ጊዜ ሉዝ ያደረጉትን ነገር እንዲገነቡ ያደርጋቸዋል እና ከተለያየ በሽታም ደግሞ የመከላከል አቅማቸው እንዲገነባ ያደርጋል። እንዲሁም ደግሞ ሰውነታቸው በአብዛኛው ጊዜ በተለያየ ነገር እጥረት ስለተጎዳ ያ የምግብ ፍላጎታቸውን እንዲነሳሳ ያደርጋል። በተለይ ፍየሎችን ስናረባ ምን መስጠት አለብን? እነዚህ አሁን ወንድ ፍየሎች ናቸው። እነዚህን ወንድ ፍየሎች የምናቆይበት ጊዜ በጣም ውስን ጊዜ መሆን አለበት። ሰዎች ፍየል ለማደለብ የግዴታ ሁለት ዓመት መቆየት አይደለም፣ አንድ ዓመት ከሁለት ወር መቆየት የለበትም። እንደ ሰውነቱ መጠን ሶስት ወርም ሊቆይ ይችላል፣ ሁለት ወርም ሊቆይ ይችላል። እንደ አመጋገብ፣ እንዲሁም ደግሞ እንደምናደርግለት የእንክብካቤ ሁኔታ እንዲቆይ ይችላል ብዙ ሰዎች በአገራችን ኢትዮጵያ ፍየል ማደለብ ከብት ማደለብ ተአምር እየሆነብን እየደነቀን ነው እነዚህ ፍየሎች በስንት ቀን እንደሚደልቡ እናያቸዋለን ግን ለመደለብ ምን ማድረግ አለብን ማኮላሸት አለበት ምክንያቱም የምናበላቸውን መኖ ብዙ ጊዜ የተቃራኒ ፆታ ፍለጋ የሚያባክኑ ከሆነ ቶሎ ሊደልቡልን አይችሉም ስለዚህ እንዲደልቡልን በአንድ ወር ከአስራ አምስት ቀን እንዲደልቡ በሁለት ወር እንዲደልቡ እንዲሁም ደግሞ ይቆዩ ከተባለ በሶስት ወር እንዲደልቡልን ያንን መስራት መቻላለን። ያንን ስንሰራ ሰውነታቸው ይረጋጋል፣ ኪሎቸው ይጨምራል፣ ገላቸው ያብረቀርቃል። በፍየሎች እርባታ ላይ የዩሪያን እንደ መኖ መጠቀም እንችላለን። የዩሪያ ለምንድን ነው ዩሪያን መጠቀም ያስፈልገው? አንዳንድ ጊዜ ገጠራማ አካባቢ ላይ ግጦሽ በደንብ አለ፣ እርሻ አለ፣ መኖ ማግኘት እንችላለን። ነገር ግን ወደ ከተማ ግን ስንመጣ የመኖ እጥረት በደንብ ስላለ ምን መጠቀም እንችላለን የሚሉ በርካታ ሀሳቦች ይነሳሉ። እና የዩሪያን ተረፈ ምርት በደንብ መጠቀም እንችላለን። ዩሪያ በፕሮቲን ይዘቱ በጣም ከፍተኛ ነው። ስለዚህ ለእንስሳት ብንጠቀም ምን ያህል ውጤታማ ያደርገናል። በተለይ መኖን እስከ አርባ ፐርሰንት ድረስ ውጤታማ እንድንሆን ያረገናል። በዛ ላይ ደግሞ የሰብል ተረፈ ምርት አይነቶችን በዝርዝር ማየት እንችላለን። የገብስ ገለባ አለ፣ የጭድ ገለባ አለ፣ የስንዴ ገለባ አለ። በአብዛኛው በፕሮቲን ይዘቱ የገብስ ገለባ አራት ፐርሰንት ነው፣ የጭድ ያልተሻሻለው ሶስት ነጥብ ስምንት ነው። የተሻሻለው ደግሞ የገብስ ገለባ ወደ ሰባት ነጥብ አራት ገደማ ነው፣ የጭድ ደግሞ ስምንት ነጥብ ዘጠኝ ነው። የስንዴ ገለባ ያልተሻሻለው ወይም ደግሞ ዩሪያ ያልተደረገበት ሁለት ነጥብ አራት ገደማ ነው የሚመጣው፣ የተሻሻለው ግን እስከ ሰባት ነጥብ ሶስት ድረስ ይመጣል። የመፈጨት ደረጃው ምንድን እዚሁ የተሻሻለ በሰው ሰውነታችሁ ውስጥ በአብዛኛው ጊዜ ሲመገቡ በጣም ከፍተኛ ለውጥ ያመጣላችኋል። ስለዚህ የምንጠቀማችሁ ምንድን የሰብል ተረፈ ምርቶችን የተረፈ ምርት መኖን በመርቀረጣጠፍ የተረፈ ምርት መርቶ መኖ እርጥበት ይዘት፣ የዩሪያ መጠን፣ ዩሪያ በተረፈ ምርት መኖ ላይ ያለው አስፈላጊነት በጣም በጣም ወሳኝ ነው። ስለዚህ ከተማ ላይ ሲመጣ መኖ እንኳን ቢቸግረን ገፈራ መስራት እንችላለን። ገፈራ በአብዛኛው ጊዜ እንደምታውቁት የእህል ተረፈ ምርት በሚባክም መልኩ ግን በቀላሉ ገፈራን ማዘጋጀት እንችላለን። ገፈራ እንዴት ይዘጋጃል? የገፈራ ጥቅም ምንድን ነው? እንዴት አድርገን እናዘጋጀልና ሌሎችንም ነገሮች ለማወቅ ከፈለጋችሁ ወደ እንስሳት ሕክምና አያያዝ ዩቲብ ቻናል ኃይሉ ቤት መታችሁ ለሚቀጥሉት አራት ቀን የሚሰጠውን የፍየሎች እርባታና እንክብካቤ ክትትል እንዴት ማከም እንችላለን እንዴት ገፈራ መጠቀም መጠቀም እንዴት ዩሪያን ለመኑነት መጠቀም እንችላለን የሚሉትን በቀላሉ ማወቅና መረዳት ትችላላችሁ። ለማለት ፈልጌ ነው። ኃይሉ ነኝ የእንስሳት ሐኪም ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። መልካም ጊዜ